የእስራኤል አየር ኃይል በኢራን ላይ የሚሳኤል ማዕበል በተለይም በቴህራን፣ ታብሪዝ፣ ናታንዝ፣ ኢስፋሃን፣ አራክ፣ ኬርማንሻህ ላይ አውረደ። የእስላማዊት ኢራን አብዮታዊ ዘብ ኃይል አይርጂሲ በቴላቪቭ፣ ባትያም፣ ሃይፋ ፒታ፣ ቲክቫ፣ ሬሆቮት ታምራና ኢየሩሳሌም ላይ የባለስቲክ ሚሳኤል ውርጅብኝ አውረደ። የአምስተኛ ቀኑ ምሽት አደገኛ የተኩስ ልውውጥ ትርጓሜው አይደለም ከጥቃት ባሻገር የሀያላን አገራት ሚና ምንድን ነው፣ እስራኤልና ኢራን ጦርነቱን ያቆሙታል ወይ የሚለው ጭምር እየሆነ መጥተዋል አገራት አንደም በስጋት አንደም የራስን ጎራ ለመለየት በአሜሪካና በሩሲያ ጥላ ስር ሆነውም ቢሆን መካከለኛው ምስራቅ ፖለቲካ ውስጥ እንደገቡ ይነገራል። ኢራናውያን ማውራት አለባቸው። በእርግጥ ይህን ማድረግ ያለባቸው ቀድሞ ነበር። ስልሳ ቀናት ነበሩን። እነሱም ስልሳ ቀናት ነበራቸው እንዳልኩት። በስልሳ አንደኛው ቀን ስምምነት የለንም። መስማማት አለባቸው። ይህ ለሁለቱም ወገኖች አሰቃቂ ነው። ነገር ግን ኢራን ይህን ጦርነት እያሸነፈች አይደለም። ማውራት አለባቸው። ጊዜው ከመሄዱ በፊት መነጋገር ይኖርባቸዋል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ የቴህራን ሰዎች በአፋጣኝ ከከተማዋ ይውጡ የሚል ማስጠንቀቂያ መስጠታቸው፣ ፔንታጎን ተጨማሪ የመከላከያ አቅሙን ወደ መካከለኛው ምስራቅ መላኩና ማጥመዱ፣ ኔታንያሁ አያቶላህን መግደል ጦርነቱን እንደመቋጨት ነው ማለታቸው፣ የኢራን መንግስት ህዝቡ አንገት ለአንገት ከጠላት እስራኤል ጋር እንዲፋለም ጥሪ ማቅረቡ፣ ከትላንቱ ዛሬ ወታደራዊ ውጥረቱ ሰፍቶ የአየር ጥቃቱ ከመከላከያ ጽፈት ቤቶች እስከ አገራት ኤምባሲዎችና የቴሌቪዥን ጣቢያዎች ላይ ማነጣጠሩ፣ አስፈሪው ጊዜ እንዲሉ የሚያደርግ ሆኗል። ከተወሰነ ሰዓታት በፊት እስራኤል የተነሳው አንበሳ ዘመቻዋን በኢራን ላይ ፈጽማለች። ለእስራኤል ህልውና ስጋት የሆነውን የኢራን ወታደራዊ ላማን መተናል። የወሰደውን ቀናት ይውሰድ እንጂ እስራኤል ዘመቻዋን ትቀጥልበታለች። ይህን ስጋት እስከምናስወግድ ማለቴ ነው። ለአስርት ዓመታት የኢራን አገዛዝ በግልጽና ያለምንም ሀፍረት ስለ እስራኤል መጥፋት ይናገራል። ዶናልድ ትራምፕ በመካከለኛው ምስራቅ ፖለቲካ ላይ በተለይም በኢራን ጉዳይ ላይ አቋማቸው ለአተረጓጎም አስቸጋሪ እየሆነ መጥቷል። በሰዓታት ውስጥ ከጦርነቱ ጀርባ የለንበትም ወደ በእስራኤል አንጨክንም ከጦርነቱ ይቁም እስከ ኢራናውያን ዋና ከተማዋን ለቀው ይውጡና ጦራቸውን እስከ ማንቀሳቀስ መድረስ ጥያቄውን ለፋርሶቹ የበረታ አድርጎባቸዋል። አስር ሚሊዮን የቴህራን ህዝብ አንድ ምሽትስ ወዴት ሊንቀሳቀስ ይችላል? በምን የጦርነት መለኪያስ ቢሆን ይህን ሁሉ ህዝብ ማንቀሳቀስ ይቻላል? የመንግስታቱ ድርጅትን አንቀጽ አምሳ አንድን ማለትም ራስን የመከላከል መከላከል መብትን እንዴት ሊያዩ ይችላል የሚለው ሁሉ አብሮ የሚነሳ ጉዳይ ሆኗል። ትራምፕ በትሩዝ ሶሻል ሚዲያቸው ላይ ምንም እንኳን ዋሽንግተን በቀጥታ ጦርነት ውስጥ ትገባለች፣ አትገባም የሚለውን ባይገልጹም ኢራናውያን በቻሉት ፍጥነት ከቴህራን እንዲወጡ አስጠንቅቀዋል። ዛሬ ምሽት ለኩሩ የኢራን ህዝብ መናገር የፈለግኩት አለ በታሪክ ታላቁ በመነሳት ላይ ያለው አንበሳ ዘመቻ ላይ ነው ያለ ነው። እስላማዊ አገዛዙ ላለፉት ሃምሳ ዓመታት ገደማ ጨቁኗችኋል። አገሬን አገረ እስራኤልን ለማውደም ይዝታል። የእስራኤል ወታደራዊ ዘመቻ ዓላማው ይህንን ስጋት ማስወገድ ነው። ማለቴ በእስራኤል ሕዝብ ላይ የተጋረጠውን የኒውክሌርና የሚሳይል ስጋት ማጥፋት ነው። በእስራኤልና በኢራን መካከል ያለው የጥቃትን በጥቃት አጽፋና ሰጥ አገባ በለየበት ሰዓት ሪፐብሊካኑ ምን አስበው ይህን ጻፉ ኢራናውያንን ያሳሰባቸው የሚገኝ ጉዳይ ሆኗል። ከሰዓት የሰማነው ጉዳይ ቢኖር እስራኤል የኢራኑ ሁለንተናዊ መሪ አያቶላህ ሊሃምኒን ለመግደል አሜሪካን አማክራ ነበር። የአሜሪካ ባለስልጣናት ነው የነገሩን። እስራኤልና አሜሪካ በዚህ ከሄደው ቢሆን ኢራን ውስጥ ያለውን አገዛዚ ቋጨው ነበር ውጡ ነው Israel and the US ያም ሆኖ ግን እስከ መጨረሻው በጠላት ሚዲያ እና ሐሳብ አትጎና ብዶ የሚለው የመሰለው ፔዜሽኪያን መንግስት አይደለም ከእስራኤል ጋር ከአጋሮቿ ጋር ሁሉ እንፋለማለን በሚል ለህዝቡ ትእዛዝ ሰጥቷል። ኢራንም በአሁኑ ጥቃት ተጠናክራ መቀጠሏ እንዳለ ሆኖ የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ አያቶላህ አሊ ኻሜኒ እንደ ኢራቁ ሳዳም ሁሴን ጣፋንታቸው ይሆናል ማለታቸው አነጋጋሪ ሆኗል። የኢራን የኒክሌር ማብላያዎችና ወታደራዊ መሰረቶች መውደማቸው እንዲሁም የጦር አዛዦቿ ህይወት ማለፍ ላዎቹን እያበሳጨ ባለበት ሰዓት ተጨማሪ ጥቃት በምዕራብ ኢየሩሳሌም እና በቴህራን ሳይቀር በሚሳይል መታጀቡ የትራምፕ ማስጠንቀቂያ ስጋትን እየፈጠረ መጥቷል። ለመስኡሊን ከሽበር ጦራችን ተዘጋጅቷል። የሀገሪቱ ባለስልጣናትና ህዝቡ ከጦራችን ጎን ነው። ዛሬ በሁሉም የሀገሪቱ ፖለቲካ አንጃዎችና በመላው ኢራን ያሉ ቡድኖች ሁሉ አንድ መልእክት ሰደዋል። ሁሉም የሚሰማው ለተጠሉት ለአሸባሪዎቹና ለጽዮናውያኑ ምላሽ መስጠት የግድ እንዳለብን ነው። ሁብየት ከቢስ ረዝል አሜሪካም ሆነች ሌሎች የእስራኤል አጋሮች ሲሽኮረመሙበት የነበረውን ጦርነት በቀጥታ ሊገቡበት የሚችሉበትን አጋጣሚ እየፈጠሩ መሆኑንም የሚያሳይ አድርጎታል። በዛ ላይ እንደነ ሩሲያና ቻይና ያሉ ሀገራት በግልጽም ላለ ሚዛን ይሆናሉ ወይስ አይሆኑም የሚለውን ለፕላኔቷ በግልጽ የሚያስቀምጥላት ይሆናል። ትክክለኛ የመፈተኛ ጊዜያቸውም ሆኗል። ይህ በጽዮናውያን አገዛዝ የተፈጸመ የዘር ፍጅት ነው። የታሪክ መቅሰፍት ነው። ከዚህ ወንጀል ጀርባ ያሉ ሰዎች ሁሉ መወገዝ አለባቸው። ሁሉም ዓለም በተለይ ሙስሊሙ ዓለም ፍልስጤማውያንን ማስታጠቅ አለበት። በእርግጥ ሩሲያና ቻይና ከመግለጫ አልተሻገሩም በሚል ሲታሙ የነበረ ሲሆን ማለዳውን ቻይና አሜሪካ እስራኤልንና የኢራንን ጦርነት ከማባባስ መገታት አለባት በሚል ማስጠንቀቋ በግልጽ የሚያሳየው አንዳች ጉዳይ እንዳለ ነው። ቢያንስ እንኳን ቤጂንግ ዋሽንግተንን ጥላቻም ቢሆን ከቴራን ጋር አብራ የምትቆምበትን አጋጣሚ ሊፈጥር የሚችል ሆኗል። ይህ ማለት ግን ፑቲንና ሺ ባለማ አቀፍ ተቋማትና በግንባር እስራኤልን አውግዘው ግንባር ላይ ይፋለማሉ የሚል አተረጓጎም ላይኖር ቢችለም ከትላንቱ ይልቅ ዛሬ የዓለም ጎራ የሚለይበት ፖለቲካዊ መደላድሉን ፈጥሮታል። ዶናልድ ትራምፕ ከእስራኤል ጥቃት ጀርባ የለውበትም አሉ የሚለው አጓጉል ፖለቲካዊ መመጻደቅ አሊያም ለጉዳዩ ፍትሐዊ ነይ ለማለት ካልሆነ በስተቀር እጃቸው እንዳለበት የሚያሳዩ ነጥቦች እጅጉን እየበዙ ናቸው። ትራምፕ ኔታንያሁ ጋር ለአርባ ደቂቃ አውርተዋል። ከዛ ደግሞ ኔታኒሁ ካቢኔያቸውን በኢራን ጉዳይ ላይ ሰብስበው አማከሩ። አሜሪካን በኢራቅ ያሉ ዜጎቿ እንዲወጡ አዘዘች የሚሉትን ቅድመ የጥቃቱን አካሄዶች መውሰድ ከበቂ በላይ አድርጎታል። አደራቸውን በድጋሜ ኢራናውያን ቴህራንን ለቀው መውጣት አለባቸው በሚል ሀሳብ መስታቸው ዶናልድ ትራምፕ ይህን ጉዳይ በድጋሚ እንዲመለከቱት አድርጓቸዋል። ኢራን የኒውክሌር ስምምነቱን መፈረም ነበረባት፣ ነግሬያቸው ነበር። ይህ አስፈሪ ጉዳይ ትርፉ የሰዌት ማስቀጠፍ ነው። የማረጋግጥላቸው አሁንም ቢሆን መቼውንም ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ማለታቸው ያለውን ውጥረት ትራምፕ በግልጽ የሚያሳያል ያደርጉታል። ተመልከቱ፣ የግዙፍ ግጭት እድል አለ። በዚህ አካባቢ በርካታ አሜሪካውያን አሉ፣ ከዚያም መውጣት እንዳለባቸው ነግረናቸዋል፣ ምክንያቱም በቅርቡ የሆነ ነገር ይፈጠራል። በህንጻቸው አናት ላይ ሚሳኤል ሲሄድ ምንም አይነት ማስጠንቀቂያ ያልሰጠው ሰው መሆንም አልፈልግም። ይህን ማድረግ ይቻል ነበረ ኮ ያን ማድረግ ነበረብኝ። ውጡ አልኩ በኔታኒው የኒኩሌር ድርድሩን ለማስቀረት የፈጸሙት ጥቃት ነው በሚል ኢራን በምትከስበት አጋጣሚ ትራምፕ ይህን ማለታቸው ትርጓሜውን በእርግጥ የቅንጅት ያደርገዋል። ይህ ሁሉ ውጥረት ባለበት አጋጣሚ የአሜሪካው መከላከያ ምስር ፔታክሰድ ተጨማሪ የመከላከል አቅምን ለመፍጠር ወደ መካከለኛው ምስራቅ ተጨማሪ ኃይሎችን ወይንም ደግሞ ስምሪቶች መደረጋቸውን አስቀምጠዋል። ምንም እንኳን ምን አይነት ሀብትና ኃይል እንደተንቀሳቀሰ ግልጽ ባያደርግም፣ ፔንታጎን ዝግጅቱን ማድረጉን ግን አሳውቋል። የአሜሪካን ኃይል በቀጠናው መከላከል ቅድሚያ የምንሰጠው ጉዳይ ነው ብለውታል። ፔታክሰት ሚሊተሪ ዋች ሜጋዚን አሜሪካ ሰላሳ አየር ላይ ነዳጅ የሚቀሩ ታንከሮች ከአትላንቲክ ወደ መካከለኛው ምስራቅ መላኳን ይፋ አድርገዋል። በእስራኤል ኢራን ውጥረት ላይ አሜሪካ በግልጽ ልትገባበት እንደሆነ የሚያሳይ እርምጃም ነው ብለውታል። ውጥረቱ ከትራምፕ መግለጫ የተሻገረ ሆኗል። ጠቅላይ ሚኒስትር ቤንያም ኔታኒሁ የኢራንን ሁለንተናዊ መሪ አያቶላ ሀመኔን መግደል ጦርነቱን ይቋጨዋል የሚል ሀሳብ መስታቸውም በኢራን ላይ የተቀናጀ ጥቃት ሊኖር እንደሚችል በግልጽ የሚጠቁም ሆኗል። ግጭቱን አያባብሰውም፣ ግጭቱን የሚቋጨው ይሆናል። የሰላም ንግግር ነበረን እድልም ሰጥተናል። ለእኛ መልካም አጋጣሚ ስለሚፈጥረው እንደማስበውም ለሁሉም መልካም እድል የሚኖረውን የፕሬዚዳንት ትራምፕ ድርድር ለማሳካት ነገር ግን በድርድሩ መሃል የኢራን ሁለንተናዊ መሪ አያቶላህ አሊ ሀሚኒ ሞት ለእስራኤል እያሉ በየቀኑ በሚባል ደረጃ ይጽፋሉ። ኔታኒው ይህን አስተያየት ከሰጡ በኋላ ሁለት የአሜሪካ የጦር መርከቦች ወደ ቀጠናው ቀርበዋል የሚል መረጃ መውጣቱ ደግሞ ጉዳዩን አስቸጋሪ አድርጎታል። ዩኤስኤስ ካርል ቬንሰን በአረቢያ ባህር እንዲሁም ዩኤስኤስ ኔሚስን አይተናል የሚል መረጃ ተጋርቷል። ኔሚትስ በድጋሜ በደቡባዊ ቻይና ባህር የተጠመደች ሲሆን አሊያም የተንቀሳቀሰች ከመሆኗም ባሻገር የዩኤስኤስ ካርል ቬንሰን ሚናን ለመተካት ነው ተብሏል። በእርግጥ ውሳኔው ሁለቱ መርከቦች በአካባቢው እንዲቆዩ ይደረጋል የሚል ሲሆን ምናልባትም ከጦርነቱ በፊት የተንቀሳቀሱ ሳይሆኑ አይቀሩም የሚል መረጃም እንዲሁ እየወጣ ይገኛል። ሚሳይልን በአየር ላይ ማውደም የሚችሉም ናቸው ይባልላቸዋል። ይህ ባለበት አጋጣሚ፣ ማለትም አሜሪካ ዓለም አቀፍ ዝግጅት እያደረገች ነው በሚባልበት ሰዓት ቻይና የኢራንና የእስራኤልን ውጥረት ማባባስ የለብሽም በሚል አሜሪካን ማስጠንቀቋ ፖለቲካውን እያወሳሰበው መጥተዋል። አሁን እኮ ግልጽ ሆኗል። የእስራኤል ጦርነት አዋጅ በኒውክሌር ጉዳይ ላይ ምንም አይፈጥርም። የኢራንን የኒውክሌር መርሃ ግብር የሚጠቀሙበት ጦርነት ለማወጅ እንደ ምክንያት ነው። የአገዛዝና የአስተዳደር ሥርዓቱን ለመለወጥ ነው አላማቸው። ትራምፕ የቴሄራን ነዋሪዎች አሁኑኑ ለቃችሁ ውጡ ማለታቸውን ተከትሎ ነው ቤጂንግ ዋሽንግተንን ያስጠነቀቀችው። በሰዓቱ ላይ ነዳጅ መጨመር አሜሪካ ሚኖዋ ሆኗል፣ ግፊት መፍጠርም ውጥረቱን አይቀንሰውም በሚል እየወቀሰች ይገኛል። ዛሬ ንጋቱን እስራኤል ሰላሳ ሚሳይሎችን ኢራን ተኩሳብኛለች ማለቷም ተሰምተዋል። አብዛኞቹን አክሽፍ ያለው ጉዳት ያደረሱብንም አሉ በሚል አምናለች። የሞሳድን ማዕከል መትቻለሁ የሚል መግለጫ ኢራን ማውጣቷም እንዲሁ የተሰማ ሲሆን ፖለቲካው ከትላንቱ ዛሬ ተባብሶ አሊያም ተወሳስቦ ሊቀጥል የሚችልበትን አጋጣሚም የፈጠረ አድርጎታል። We need peace in the region. በቀጠናው ላይ ሰላም እንፈልጋለን፣ ንግግርም እንፈልጋለን። ዓለም ኢራን የሕዝቧን የግዛት አንድነት ማስጠበቅ እንዳለባትና እንድታረጋግጥም እንዲረዳን እንፈልጋለን ለዛ ዓላማ ደግሞ ሁሉንም ነገር ኢራን ታደርጋለች። ለኢራናውያን የምናገረው ደግሞ አንድነታችሁን ያዙ ነው። በጠላት የሚዲያ ጦርነት የሚሰራጨውን የሐሰት ዜናና አሉባልታን አትስሙ ባይ ዘ ሚዲያ ዋር ኦፍ አወር ኤነሚ